እንደልት ከለኝ ነው እንዴ? ደስ አለሽ። ምንድን ነው ነገሩ? ከእስር ቤት ወገር ሆኖ እንዴት ፈታው? ሴትዮ እንዳትመጣ። እረ እባክሽ ተያት፣ ተያት። ትመጣለች። እኔ ችግር የለውም፣ ጊዜ እያሳለፍን ተያት ባክሽ

ገበያ ሄጄ እንትስል አንድ መቶ ብር ነው ያገኘሁት። ምን እየተካሄደ ነው ምንድነው ምንድነው